በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር በብዙ ጸጋ፣ በብዙ ምሕረት፣ በብዙ በጎነት የሚያኖረን የሚያኖራችሁ ቸርነቱ የበዛ አምላክ ያለን ያላችሁ ከሰማያት የወረደ በመስቀል ላይ የተሰቀለ ራሱን ቤዛ አድርጎ የሰውን ዕዳ የከፈለ በዳው መክፈል ምክንያት ነፃ የወጣ የተዋጀ የዳን ሕዝብ የሆነን የሆናችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ እስከ ዘላለም ክብር ምስጋና ይገባዋል። እንግዲህ እግዚአብሔር ልጆች አሁን የጌታችን ትንሣኤ የሚከበርበት ቀን አንድ ሳምንት ነው የሚቀረው። ሰሙነ ሕማማት እንገባለን። እንኳን ለዚያ አደረሰን አደረሳችሁ። ይሄ ጊዜ እግዚአብሔርን በከፍታ ሁኔታ የምናስብበት የጌታችን የክርስቶስን መከራ የምናይበት የምናስብበት ጌታን ደግሞ በድሆች ሰውነት የምናገኝበት ነው። ድሆችን በመርዳት ትጉ። በየቦታው በየሰፈሩ፣ በሚታያችሁ በምትገነዘቡት መንገድ ጌታችን ኢየሱስ ክርስቶስን የምትወዱ ሁሉ ድሆችን በመርዳት ይህን ሳምንት ታሳልፉ። እግዚአብሔር እናንተን ዘራችሁን፣ ቤታችሁን ይባርክ። ዛሬ የምንማረው ጌታችን ኢየሱስ ክርስቶስ በወንጌል ላይ የተረከልን አስገራሚዋን ሴት እና በእሷ ሕይወት ውስጥ ደግሞ የመንፈስን ጽናት እንባችን ያልታበሰ ጩኸታችን ያልተሰማ የሚመስለን ተስፋችንን ገና የማንጨብጥ የሚመስልን የምናስበው ምንፈራው የሚወርሰን ለሚመስለን ሰዎች የተነገረ የብርታት ትምህርት ነው። ሉቃስ ወንጌል 183 ላይ ስለ አንዲት ሴት ስለ አንዲት መበለት ባል ስለሞተባት ሴት ነው የተጻፈው። እች ሴት ባል ጋራ ወይም ጠላት አላት። የጎረቤትም የስራ ባልደረባ ቢሆን ብቻ ብርቱ ጠላት ተነስቶባት የእሷንና የልጆቿን ንብረት ለመውሰድ እና በግፍ ሊነጥቃት የፈለገ ጠላት እንደነበራት ይነግረናል፣ ይሄ ታሪክ። በዚያ ውስጥ ደግሞ በጊዜው በሀገሩ እጅግ በጣም ጨካኝ ክፉ ገዢ ነበር፣ ምንም የሰው ጉዳይ ረብ የማይሰጠው ገዢ ወይም መሪ ነበራቸውና፣ በዚያ ዘመን ግን እንዴት አርጋ ፍርድ እንደተቀበለች በጽናቷ የሚያስረዳ ትምህርት ነው። ምሳሌ የትምህርት ነው። በዛችም ከተማ እንዴት መበለት ነበረች፣ ወደ እርሱ እየመጣች ወደ ዳኛው ማለት ሆኖ ከባለጋራዬ ፍረድልኝ ትለው ነበረ። ቁጥር ሁለት ላይ ሉቃስ 18 ሁለት ላይ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍርድ አንድ ዳኛ ነበር። በዛችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። እያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር፣ ይቺ መበለት ስለምታደክመኝ፣ ሁልጊዜም እየመጣች እንዳትረብሸኝ እፈርድላታለሁ አለ። ጌታዬም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንግዲህ ያውስ ቀንና ሌሊት ወደ እርሱ ለሚጮህለት ለሚታገሳቸው ምርጦቹ አይፈርድላቸውምን? እንግዲህ ይህች ሴት ጩኸቷ፣ ብርታቱ፣ ተስፋ ማትቆርጥ ጽናት ያላት ፍርድ እንድትቀበል ጨካኝም ቢሆን አብስታ በመጮ የዳኛውን ጨካኝነት የረበሸች ነች። ጨካኝ ነው ግን ምቾቱን የነሳው ሴት ጩኸት፣ ፍረድልኝ ፍረድልኝ፣ ሲገባ ሲወጣ፣ አጃቢዎቹን አልፋ አጋፋሪዎቹን አልፋ ከግቢው ውጭ ቆማ ግቢውን አሳልፋ ጮኸች። ፍረድልኝ ፍረድልኝ ትላለች። እሱ ካለፈ የእሷን ድምፅ ያዳምጣል፣ ሲገባም ያዳምጣል የእሷን ድምፅ። ለፍርድ ወንበር ሲቀመጥ በርቀት የእሷን ድምፅ ያዳምጣል። ፍትህ የሌለው ነው፣ ግን ጩኸቷ አይረብሸዋል። በቃ ልፍረድላትና ልገላገላት ብሎ ይህ ክፉ ዳኛ ፈረደላት። ሴት እንዲህ ፍርድላት አደረገችው። የዓላማ ጽናቷ ብርታቷ እንዲህ ፍጥረት አደረገችው። እናንተ ደግሞ የበለጠ የሚታገሳችሁ ምርጦቹ እግዚአብሔር የሚራራላችሁ ምርጦቹ እናንተ እንዴት ያርቁ እግዚአብሔር ያፈርድላችሁም? ብሎ ይጠይቀናል። እግዚአብሔር ልጆች ጸሎት ያቆማችሁ በጣም ብዙ ሰዎች አላችሁ። የእኔ ጉዳይ በቃ ብላችሁ ማን ነው በቃ ያላችሁ? እግዚአብሔር ልጆች እናንተ እግዚአብሔር ምርጦች ማን ነው ያላችሁ? ማን ነው ያላችሁ? እግዚአብሔር ቃል እውነት ነው። ቃልህ እውነት ነው ተጽፏል አሉ እውነት ነው። እውነትም የምታምኑት ወይስ ሐሰትን ታምናላችሁ? መንፈስ ቅዱስ የሚናገረው ነው ወይስ ውስጣችሁን ታምናላችሁ? እግዚአብሔር ልጆች ለምንድን ነው ከመሰዊያችሁ ዘወር ያላችሁት? እህቶች ለምንድን ነው ዞር ያልሽው? እህቴ ድሮ ትጋትሽ ብርቱ ነበር። ያንን እምትፈልጊውን ለመጨበጥ እስከትች ድረስ ትተጊ ነበር። በቀዳሙም ብትሄጂ በሶባያውም ጊዜ በጾም ጊዜም በቅዳሴውም ጊዜ ዘወትር በጸሎት እራስሽ የምትጠይቂው ጥያቄ ነበረሽ። አሁን ግን ተስፋ ትተሸዋል፣ ተተሸዋል። እግዚአብሔር የዘገይ የማይሰማ መሰለሽ? እግዚአብሔር ቃል፣ የአባቶቻችን መጽሐፍ እንደማይሰማ ዝም ይላል ይላል የሰዓታት መጽሐፍ ላይ እንደማይሰጥ ይታገሳል። ሰው ዝም ሲል ሊከለክል ይሆናል። እግዚአብሔር ግን ዝም የሚለው የራሱ ቅዱስ አሰራር ስላለው ነው፣ ዓላማ ስላለው ነው። ሰፊ ትንታን ያለው እሱ ራሱ ይቻለግን እግዚአብሔር ዝም አለ ተብሎ ጸሎት አይቆምም። እንኳን እግዚአብሔር እቺ እንኳን መበለት በክፉ ዳኛ ፊት ተፈርዶላታል። ስለ ብዙ ጨዋታ እቺ ሴት በጣም ጨካኝ ዳኛ ነው ያላት። ወንድሜ፣ አንተ ግን በጣም ደግ አባት ነው ያለህ። በጣም ደግ አባት ነው ያለህ የሚፈርድልህ አዝኖልህ ነው የሚሰማህ እህ፣ ሚደርስልሽ የሚሰማሽ አዝኖልሽ ነው ራርቶልሽ ነው። የልብሽን መዝገብ የውስጥሽን የሚመለከት ውስጥ አዋቂ አምላክ አንድርሳን የሚያደርግ አምላክ አባት ነው ያለሽ ያለ። ይቺ መበለት ግን በጣም ክፉ ዳኛ ነበር የገጠማት የማይራራ ነው ግን ጨውቷን አላስቆማት። እግዚአብሔር ያሳያችሁ። እንኳን በደግ አምላክ ፊት በክፉ ዳኛ ፊት እንኳ ሰው ጸንቱ እጩህ ይሰጠኛል ብሎ ያምናል። አይ አንድ ቀን ይፈድልኛል፣ አላቆመም አላቆመም ብላ ነው ትጮ። ጎረቤት፣ ቤተ ዘመድ፣ ልጆቿ ተይ እናቴ የራስሽን አታዋርጂ ሳይሏት ትባቀሩ። እስከ መቼ ነው ይሄ? እኮ ሰው የጨካኝ እኮ ነው የታወቀ እኮ ነው። ለምንድን ነው የምትጮኸው? ለምንድን እብድ የምትመሲው ብለዋት ይሆናል። አልሰማችም እምነቷ ከሁኔታ ከጩኸት ከከበባ ከምክር በላይ ጌታዋን ለመጥራት ወደኋላ የማትል ትጉህ ነፍስን ትመስላለች ሴት። የእኛ ነፍስ የታመነ ጌታ ነው ያለን። ያኛው ፍርደ ገምድል ጨካኝ ዳኛ ነው። ይህኛው ግን ጻድቅ ዳኛ ነው፣ ለተገፉ ፈራጅ ነው፣ የድሆች ወዳጅ የጠቁትን ያድናት ተብሎ የተጻፈለት እምባ አባሽ ነው። በሐዘንሽ ፈንታ የደስታ አክሊል በለበሽው ማቅ ፈንታ የደስታ መጎናጸፊያ አለብስሻለሁ፣ የተወደደ ቀንም የጌታን ዓመት እሰብክልሻለሁ ብሎ የተናገረ የተስፋ አምላክ ነው የኛ። ያች ሴት ዳኛ ፊት ስትቆም የሚከራከርላት፣ የሚሟገትላት ጠበቃ አልነበራት፣ ምስክርም አልነበራት። አብሮአት ጮኸ ተሰለፈ አጀበም አገኘች የሚል አትጻፍም ብቻ ብቻዋ ነጮች ብቻችሁን ቤተክታችሁ የምታለቅሱ ስንት ናችሁ ብቻችሁ ማንም የማይረዳው ችግር ተሸክማችሁ? ለማንም ማውራት የማትችሉት ብታወሩትም ለሰው የማይገባው? የእግዚአብሔርን ቀን የምጠብቁ ብሩካን እግዚአብሔር ልጆች እባካችሁ በርቱ እግዚአብሔር ዘንበል ይላል። ዳዊት ቆይቼ ደጅ ጠናሁት፣ እሱም ዘንበል አለልኝ። ግድ የላችሁ። ከመተው አለመተው ይሻላል። ዝም ከማለት መጮ ይሻላል። ከመተኛ ከማማራ ከማጉርምራ መጸለይ ታም ይሻላል። ሁለቱም ኢነርጂ አይደል ማባከን አይደል? እዛም ስንጮሆም ስናጉረምረ የምናባክነው ነገር አለ። ነገር ግን ለምንድነው በጎ ለማትረፍ ማንሰራው እግዚአብሔር ልጆች፣ እግዚአብሔር ለብቻ የሚበቃ አምላክ፣ ብቻውን የሚበቃ አምላክ ምስክር ሳይኖር ዳኛ መሆን ይችላል። ጠበቃ ሳይኖር ዳኛ መሆን ይችላል። አጀብ ሳይኖር ከፍ ያደረገ አይሁዳዊውን መርዶክዮስ በሰራው መልካም ነገር፣ በጎ ነገር ንጉሱ አርጤክስስ እንዲያስበው ያደረገው እግዚአብሔር አይደለም መዝገብ እንዲገልጥ እንቅልፍ እንዲያጣ አድርጎ ንጉሱ መዝገብ ሲያገላበጥ አንድ መደኪዎስ የሚባል ድሃ ጥበቃ ሊገሉኝ ሲሉ አትርፎኛል የሚል መዝገብ ሲያይ እረ፣ ጥሩልኝ ብሎ ወደ ትልቅ ሽልማትና ክብር አላመጣውም? እግዚአብሔር ቀን እኮ አለው። ከአመድ የምትነሱበት ቀናል። ከአፈር የምንነሳበት ቀናል። መቆናፀፊያችን የምንቀይርበት ቀናል። ማርዳ የምናጠልቅበት ቀናል ጌጥ ብናዝርግፍ ጌጥ ብናጠልቅበት ቀና፣ ስጋውን ደሙን ተቀብለን ብንቀደስበት ቀና። እግዚአብሔር ይሰማል። እንባብሳ እንባብሳ፣ የደግነት ሁሉ መጨረሻ ደጋው ላካል ሰማ። እንኳን እሱ ያጫካኝ፣ እንኳን ዳኛ ስለነዘነዘው ሲል ፈረደላት። የሚታገሳችሁ እያየ የሚታገሳችሁ ውስጣችሁን እያየ የሚታገሳችሁ። እሱማ እንዴት አብለጡ። እግዚአብሔር ፍጹም ወዳጅ ነው። ይህን የምትሰሙን ሁላችሁ ስሙ በደንብ። ፍጹም ወዳጅ ነው፣ ፍጹም ወዳጅ ነው ስላችሁ፣ ውስጣችንን ገበናችንን እያየ ነው ይወደዳል። ማንም ሰው ውስጣችንን አይቷል ለሚወደ፣ በውጫችን ነው የሚወደድ ሰው። በጥሩ ንግግራችን በጥሩ እንቅስቃሴያችን አጣርተን በምናወጣቸው አንዳንድ ተግባራት ነው ሰው የሚወደ የውስጣችንን ግን የሚያቅ ብቸኛ መብራት ክርስቶስ ነው። እሱ እያየ ነው የሚወደን። ደስ የሚል አንድ አስገራሚ መዝሙር አለኝ። ውስጤን እያየ ትወደኛለ፣ ድካሜን አይተታ ፍቅረኛል። ታማኝ መድኃኒት ባለጸጋው የአምላኬ ፍቅሩ ልኩ ወይት ነው። ወዳጅ ነው ሲባል ይወላቸው አውቆ ነው የሚወደን። ዛሬን ያውቃል፣ ነጋችንን ያውቃል የተነጎነ ጥፋታችንን ያውቃል። እያወቀ ገና ኃጢአተኞች ሳለን ይወደደን። ስለዚህ በሚወደን እውነተኛ አባት ፊት ፍርድ የምንቀበል፣ ዳኝነት የሚሰጠን፣ የምንሰማ መልስ የምንቀበል ስለሆንን ከጸሎት መሰዊያችንና ከእምነት ተራራችን መውረድ የለበትም። በርቱ። አንድ ቀን አለ እንባችሁ የምታበስበት አንድ ቀን አለ የልባችሁ መሻት የምትቀበሉበት። አንድ ቀን አለ ይሳቀን የምታቅፉበት። አንድ ቀን አለ ዳችሁን የምትከፍሉበት። አንድ ቀን አለ ተራራ የሚናድበት። አንድ ቀን አለ ባህራችሁ የሚከፈልበት። አንድ ቀን አለ ጠላታችሁ አደብ የሚገዛበት። አንድ ቀን አለ ሰውነታችሁ ራሳችሁ የምትገዙበት። አንድ ቀን አለ የምትቀደሱበት። አንድ ቀን አለ የእውነት ንስሓ የምትቀበሉበት፣ ሥጋውንም የምትቀበሉበት። አንድ ቀን አለ የልጆቻችሁን ክብር የምታዩበት፣ የእግዚአብሔር ልጆች። አንድ ቀን አለ ፊቱን የምታዩበት፣ እጁን የምታዩበት፣ ምሕረቱን የምታዩበት። አንድ ቀን አለ ለእናንተ የሚመሰክርበት፣ ለመገፋታችሁ መልስ የሚሰጥበት። አንድ ቀን አንድ እግዚአብሔር የእውነት ደሞዝ የሚከፍልበት፣ የለፋችሁ፣ የተነጠቃችሁ፣ የተቀማችሁ የእግዚአብሔር መለኮታዊ በረከት ወደ እናንተ መጥቶ የመገፋታችሁን ደሞዝ የምትቀበሉበት አንድ ቀን አለ፣ አለ። የታመነ እግዚአብሔር ሰማ፣ ልጁን ልኮ የተረከልን ይሄንን። ጨካኝ ዳኛ እንኳ ይፈርዳል፣ ጨካኝ ችሎት እንኳን ለድሃ ይፈርዳል፣ እንኳን ደግ አምላክ እንደው እግዚአብሔር አይተው እግዚአብሔር አይጥልም፣ ነገር ግን ይተዋል። አይሰማም ከሚሉ በላይ በምድር ላይ ሰውታን እነማን ናቸው? እግዚአብሔር እንደማይሰማ ከሚሰማቸው በላይ ከሐሳባችን ውጊያ ተጠንቀቁ፣ ከልባችን ውጊያ ሰይጣን የልባችንን ስንፍና እየተመለከተ በውስጣችን ሀሳብ ነው የሚዋጋ። ተጠንቀቁ እንዳትወድቁ። እግዚአብሔር ልጆች ተጠንቀቁ። የሚናገራችሁም ሳይሆን እግዚአብሔር የሚናገረው ክፉ የሚናገረው ስናዳምጥ ኖርም የክፉንም ፍሬ በላ። ደግሞ ይበቃናል፣ አፈራችን አራግፈን ልንቆም ይገባል። ታትቀል እንቆም ይገባል። የመስቀሉ ልጆች ነን፣ ሞት የተሸነፈበት የኃይልና የብርታት የአለቅነት ስልጣን በትከሻው ያለ የኢየሱስ ክርስቶስ ልጆች ነን። ልብሳችሁን አራግፉ። ከዚህ በኋላ ጥቁር የለብሳችሁ ጥቁራችሁን አውልቁ። አሁሉ ከሀዘን ወንበር ተነሱ። ተረሳው ምትሉ ተነሱ። ፊታችሁን ታጠቡ። እንደ ሀና ከዚህ በኋላ ፊታችሁ ብሩ ይሆን። ሀዘንተኛ መስሎ አይታይ። የእግዚአብሔርን ስራ ታያላችሁ። የክፉ ባሪያ ትሆኑ፣ የሀሳባችሁን ባሪያ እንዳትሆኑ። እግዚአብሔር ልጆች የሰማነውን በልቦናችን የጻፈ መንፈስ ቅዱስ ሲባርክን፣ እሱ እንደወደደ በአስተማረንና በመከረን ምክር እንድንጸና ልባችን እንዲበረታ ፈቃዱ ይሁን። ትምህርቱ ላይ ኮሜንት አድርጉ፣ ምን እንዳላችሁኝ አያለው አነባለው። ቃሊቱ ያሰማ ልመሉ መርቁ። ደግሞ የላይክ በተማሰት ነኳት ብዙ ሰው ቪዲዮን እንዲመለከት ያደርጋል። አብረን እንስራ። እግዚአብሔር ባርካችሁ ትውልዳችሁ ቀሲስ አሸናፊ በማዳ በሰላም